አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ከድርሴድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ አዲስ ስራ ይዤላችሁ መጥቻለሁ። እሱም እንደዚህ የሚያማምሩ ስራዎችን የአንድ እህታችን ነው። ሁሉም እቃ ማለት ነው። ተመልካች፣ ጫማ ማስቀመጫ አለ፣ ኮርነር ብፌ አለ፣ እዚህ ጋር ደግሞ ቲቪ ስታንድ አለ ማለት ነው። ሜትር ከሃምሳ አልጋ፣ መዋቢያ፣ ቁምሳጥን አለ። አንድ እህታችን ከሀራ አዛን ነው ኩሌ ደርቤ ትባላለች ማለት ነው። አንድ ህታችን ውጭ ሁናና ያዘዘችን ማለት ነው። ባዘዘችን መሰረት ሰርተንላታል። እንግዲህ በጣም የሚያምር ስራ ነው። እስኪ የእሷንም ሐሳብ በኮሜንት እንጠብቃለን ማለት ነው። ውድ ተመልካቾች፣ እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ያው ብዙ ሐሳብ የሚጠቅም ሐሳብ ያው እያደረጋችሁልኝ ነው ማለት ነው። ውድ ተመልካቾች፣ አመሰግናለሁ። እንግዲህ የሚያስቀይማችሁም ነገር ካለ ሀሳብ ስጡኝ፣ አስተያየታ አስተካክላለሁ ማለት ነው። ሀሳባችሁ ይጠቅመኛል። ዝም ብላችሁ አትለፉ ውድ ተመልካቾቼ። ያው በማይክ ነው የመጣሁት። ይሄንን ቻናል ሰብስክራይብ አድርጉ ቢሰማችሁ ብዬ ነው። ሰብስክራይብ የማታደርጉ ሰዎች ሰብስክራይብ አድርጉ። ያው በምንድን ነው የሚባለው እ በፍቅር ወይም እንደዚህ በውዴታ ሰብስክራይብ አድርጉ ቻናሉን ማለት ነው። ብዙ የለቀቅናቸው ስራዎች አሉ ውድ ተመልካቾቼ፣ እነዚያን ስራዎች ቻናላችን ውስጥ ገብታችሁ በጣም የሚያማምሩ ስራዎችን ብዙ ሰዎች የወደዱትን ለቀናል ማለት ነው። እዛ ውስጥ ገብታችሁ ማየት ትችላላችሁ። እነዚህንም ስራዎች ደግሞ አይታችሁ ሀሳብ አስተያየታችሁን ስጡኝ ማለት ነው። አመሰግናለሁ። ወደ ስራው ይህንን ስራ ሙሉ መረጃ ነው የምነግራችሁ ከነዋጋው ማለት ነው። ውድ ተመልካቾቼ አብራችሁን ቆዩ። አመሰግናለሁ። እዚህ ጋር እንግዲህ እቺ ከነዋጋው ነው የምነግራችሁ ውድ ተመልካቾቼ። እዚህ ጋር ጫማ ማስቀመጫ እንግዲህ ከለር ምርጫዋ የሚገርማችሁ ውድ ተመልካቾቼ ሳሎን ውስጥ ሌላ ነው። መኝታ ቤት ውስጥ ደግሞ ሌላ ነው ማለት ነው። ውድ ተመልካቾቼ ይሄ አሁን ቲቪ ስታንድ አለ፣ ኮርነር ቡፌ፣ ይሄ ጫማ ማስቀመጫ አንድ አይነት ከለር ነው። እዚህ ጋር ደግሞ መኝታ ቤቷ መኝታ ቤታቸውን ያደረጉት ሜትር ከሃምሳ አልጋ፣ መዋቢያና እንትኑ ቁም ሳጥኑ በእንደዚህ አይነት ከለር አድርገውታል ማለት ነው። እንግዲህ ሁሉም ሰው ምርጫ ይለያያል። እንደ ፍላጎታቸው ሰርተንላቸዋል ማለት ነው። ውድ ተመልካቾቼ እዚህ ጋር እንደምታዩት ውስጡን ላሳያችሁ፣ ጠጋ በልን አሳያችሁ እንግዲህ ያው ውስጡም ተቀብቷል፣ እንደምታዩት ጽድት አድርገን ነው የሰራነው። ውድ ተመልካቾች እንግዲህ ስራው ላይ ሐሳብ አስተያየት ካላችሁ፣ እዚህ ጋር መሳቢያም ሰርተናል። እንግዲህ አንዳንድ ካልስ ምናምን ታስቀምጣላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ፓርቲሽኑ ይሄ ክፍል ፋይሆንም ይዩት፣ በጣም ብዙ ነው ማለት ነው። ውድ ተመልካቾቼ እንግዲህ ብዙ አይነት ዲዛይኖች አሉ። እናንተ ታሳውቁናላችሁ ወይም ትልኩልናላችሁ፣ ወይ እኛ እንልክላችሁና ብዙ አይነት ዲዛይኖች ሜትሮ ራሱ ሰፊ ያለ ጠበብ ያላለ እንደ ፍላጎታችሁ እንሰራላችኋለን ማለት ነው። ውድ ተመልካቾች ቀረብ ብላ አሳያቸው። እንግዲህ ጥርት አድርገን ብቻ ሰርተናል። ሐሳብ አስተያየት ካላችሁ አሳውቁን። ውድ ተመልካቾች እንደምታዩት ያው ውብ ነው መቼም፣ ያው የራስን ስራ ማዳነቅ እንዳይሆን እናንተ እስኪ ሐሳባችሁን ስጡ። ውድ ተመልካቾች ዝም አትበሉ። የተቀየማችሁበትን ነገር ካለ ማለት እዚህ ጋር እንደዚህ ብትሰረው የተሻለ ይሆን ነበር የምትሉት ካለ ለቀጣይ ሐሳብ ስጡን ማለት ነው። እዚህ ጋር ኮርነር ብፌ ያለው ውድ ተመልካቾች እንደምታዩት ጽድት ያለ ኮርነር ብፌ ነው። ይሄም እንግዲህ ሰፋ ያለ ነው ማለት ነው። ከተለመደችው አነስ ያለችን ሰራ ነበረ። አሁን ደግሞ ሰፋ አድርገን ነው የሰራነው። ውድ ተመልካቾች ይሄው ከታችም እንግዲህ አንዳንድ የማይታዩ ነገሮችን ያው ማለት ያው እዚህ ታችኛው ላይ ብዙ ከላይ ባይታዩ ደስ የሚሉ ወደ ውስጥ ቢቀመጡ ደስ የሚላችሁን ነገር ታስቀምጣላችሁ። ሰፊ ስቶሬጅ ነው። ይሄው ለብቻው በር ሰርተንለታል ማለት ነው። ውድ ተመልካቾች ከላይ ደግሞ መክፈያውን እንደዚህ በኤምዲኤፍ ነው ማለት ነው፣ በእንጨት የተደረገው መክፈያውን በመስታወትም ካላችሁ በመስታወት ማድረግ ይቻላል። እንግዲህ ውድ ተመልካቾቼ ይሄው በጎንም እንግዲህ ሳሎን ላይ የሚያማምሩ ቀለል ቀለል ያሉ እቃዎችን ሳሎን ላይ ታስቀምጣላችሁ ማለት ነው። ኪችን ውስጥ ደግሞ ሌላ ያው የራሱ እንትን ታስቀምጣላችሁ። ይቺ ግን ሳሎን ውስጥ እዛው ቀለል የሚያማምሩ እቃዎችን ታስቀምጡና ከዛው እያነሳችሁ ሳሎናችሁ ትጠቀማላችሁ ማለት ነው። እንግዲህ በጎንም ያሳያል እንደዚህ መስታወት አለው፣ በዚህም በኩል መስታወት አለው ማለት ነው። ውድ ተመልካቾቼ እንደዚህ እቃዎቹ ይታያሉ ማለት ነው። እንደ ልብ የፈለጋችሁትን እቃ አውጥታችሁ ትጠቀማላችሁ። እንግዲህ ኮርነር ቡፌዋ ይችን ትመስላለች። ሀሳብ አስተያየት ካላችሁ ለዚችን ኮርነር ቡፌ ስ ሀሳባችሁን ግለጹልኝ ማለት ነው። እዚህ ጋር ደግሞ ሜትር ከሰማንያ እንትን ነው ማለት ነው። ውድ ተመልካቾች ሜትር ከሰማንያ ቲቪ ስታንድ ነው። እንግዲህ አሳምረና የሰራ ነው። ይሄንንም ከለሩ እንደነገርኳችሁ ሶስቱ ተመሳሳይ ነው። እዚህ ጋር አራት መሳቢያ አለ። ውድ ተመልካቾች ስላይደር የተገጠመለት አራት መሳቢያ አለ። ይው እዚጋ እንግዲህ ይሄ እስከ 55 ኢንች ማስቀመጥ የሚችል ነው። ውድ ተመልካቾቼ ከዚህ እስከዚህ ያለው ሰፊ ነው ማለት ነው። ውድ ተመልካቾቼ ይሄን ማይክ ላስቀምጠው መሰለኝ። ያው ሰብስክራይብ ማድረጉን ተሰምቷችኋል መሰለኝ እና ማይኩ ይቀመጥ እና ወደ ተመልካቾቼ፣ ይሄ ሜትር ከሰማንያ ቲቪ ስታንድ እስከ 55 ኢንች ከዛም በላይ ማስቀመጥ የሚችል ነው። እንደዚህ የሚያማምሩ የአበባም ሚሆን ሳሎን ላይ እስከተቀመጠ ድረስ አንዳንድ የሚያማምሩ ነገሮችን እንዲያስቀምጡ ብለን እዚህ ጋር ሰርተንላቸዋል። እነዚህ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ይሄም ቲቪ ስታንድ በጣም የሚያምር ነው። እነዚህ እግሮቹን አሳያቸው፣ ጠጋ በልና። እነዚህ እንግዲህ በሚያምር ዲዛይን ነው የተሰሩት እንግዲህ ጠጋ አርገን እያሳየናችሁ ነው። ሀሳብ አስተያየታችሁን ግለጹልን ማለት ነው። ውድ ተመልካቾች እናመሰግናለን። ሀሳብ አስተያየት እየሰጣችሁን ነው፣ በጣም ነው እናመሰግነው። እዚህ ጋር ደግሞ ሜትር ከ50 አልጋ አለ ማለት ነው። ከለሩ እንደነገርኳችሁ የሳሎኑ ሌላ ነው፣ የመኝታ ቤቱ ሌላ ነው ማለት ነው። እዚህ ጋር ሜትር ከ50 አምፖል የተገጠመለት እዚህ ጋር አለ ማለት ነው። ውድ ተመልካቾች ማብሪያ ማጥፊያም አለ፣ የቻርጀርም ቦታ አለ እዚህ ጋር ማለት ነው። እንግዲህ በዚህ በኩል ያለው ይሄ ተንቀሳቃሽ ነው ውድ ተመልካቾች ይሄ ተንቀሳቃሽ ነው። ያው ለእናንተ ለማሳየት ስንል እንትን ብለናል ማለት ነው። ይሄ ተንቀሳቃሽ ነው ውድ ተመልካቾች፣ መሳቢያዎች አሉ እዚህ ጋር እዚህ ጋርም በጎን ላይ መሳቢያ አለ። እንግዲህ አንዳንድ ቀለል ቀለል ያሉ ነገሮችን ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ስላይደር የተገጠመለት ነው። ያው የአልጋውን ጥራት አሳያችሁ ጋር ጋር ጽድት አድርገን ነው የሰራ ነው። ውድ ተመልካቾች ይሄ ደግሞ ሌዘር አይደለም። ብዙ ጊዜ ሰዎች ሌዘር ይመስላቸዋል ሌዘር አይደለም። ይሄ ኤምዲኤፍ ነው ማለት ነው። እንደዚህ ጥርት አድርገን የሰራ ነው በኤምዲኤፍ ነው ማለት ነው። ውድ ተመልካቾች ኮሜዲኖቹ፣ በቀኝና በግራ ያሉት ከነመብራታቸው መንቀሳቀስ የሚችሉ ናቸው ብያችኋለሁ። መንቀሳቀስ ትችላላችሁ እንግዲህ፣ ከለርም ዲዛይንም ሁሉም ነገር በምርጫችሁ ነው የምንሰራው። ውድ ተመልካቾች በዚህ ጋር እናና ደግሞ ይሄን መሳብ ያሳያችሁ። ይሄኛውም እንደነገርኳችሁ ተንቀሳቃሽ ነው ውድ ተመልካቾች። ይሄ ተንቀሳቃሽ ነው። ከዚህ በኋላ እንደዚህ ይንቀሳቀሳል ማለት ነው። ማብሪያ ማጥፊያ አለ። የቻርጀርም ቦታ አለ። እዚህ ጋር መሳቢያዎች አሉ። እንግዲህ ዋጋውን መለስ ብዬ ነግራችኋለሁ። ው አልገው ይሄን ይመስላል ማለት ነው። መዋቢያ ደግሞ እዚህ ጋር በምርጫዋ እንደዚሁ መዋቢያውም እንደዚሁ ዲዛይኑን በምርጫዋ ነው ማለት ነው የሰራንላት ውድ ተመልካቾች። እዚህ ጋር እነዚህ ኮስሞቲክስ እቃዎች መደርደሪያ አለ ማለት ነው በዚህ ጋር እንደምታዩት እንግዲህ ዲዛይኑም ደግሞ ያው ያምራል፣ በጣም ጥርት አድርገን ነው የሰራነው። ውድ ተመልካቾች እዚህ ጋር ወንበሮች አሉ፣ ሳብ ታደርጉና ትጠቀማላችሁ። በርም አለ እዚህ ጋር ተለያዩ ነገሮችን ማስቀመጥ ትችላላችሁ። አላችሁ እዚህ ጋር መሳቢያዎች አሉ። እንግዲህ ወንበሯም ያው እንደ ልብ የምትመችናት ማለት ነው። ውድ ተመልካቾች ጠጋ ታደርጉና መዋብ ነው። ይች ደግሞ ትገባለች ወደ ውስጥ ማለት ነው ቦታ ማይዝም፣ እንደዚህ እንግዲህ ጽድት ያለ ስራ ነው ማለት ነው። መዋቢያውን እንዴት አያችሁት? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ውድ ተመልካቾቼ እናመሰግናለን። ዝም እንደማትሉ አውቃለሁ። ሀሳብ አስተያየታችሁን እንደምታስቀምጡልኝ ተማመናለሁ ማለት ነው። መዋቢያው ይሄን ይመስላል። እንግዲህ ወደ ቁም ሳጥኑ ወስዳችኋለሁ። ቁም ሳጥኑ ደግሞ እንደምታዩት ይሄው እንግዲህ ሁሉንም እንደዚህ ከፍትፍት አድርጌ አሳያችኋለሁ። ይሄው እንግዲህ እዚህ ጋር ልብስ መስቀያ አለ ማለት ነው። መስቀያውን አጋጣሚ ያው አልሰራ አልገጠም ነው ምናምን። እዚህ ጋር የልብስ መስቀያ ነው። እዚህ ጋር ደግሞ እንደምታዩት እዚህ ጋር የተጣጠፉ ልብሶችን አንዳንድ ነገሮች ማስቀመጥ ትችላላችሁ። እዚህ ጋር ልብሶቻችሁን ትሰቅላላችሁ ማለት ነው። አጠረ ካላችሁ ደግሞ ይሄን ዝቅ እናደርገውና ረዣዥም ልብሶችን እንድትሰቅሉ ማድረግ እንችላለን። ይሄ ጋር መስታወት አለ ማለት ነው። መዋቢያ እዚህ ጋር መስታወት አለ፣ የቀየራችሁትን ልብስ ማስተካከያ ማለት ነው። ተመልካቾች እዚህ ጋር እንግዲህ መሳቢያዎች አሉ። ይሄው እንግዲህ ክፍልፋዩም እዚህ ጋር አንድ ነበር የሚደረገው፣ ብዙ ጊዜ የሚያረጉት። እኔ ግን እዚህ ጋር እንደምታዩት እንደዚህ ሁለት አድርጌያለሁ ማለት ነው። ይሄ ፓርቲሽኑ ሶስት ክላስ ሆነ ማለት ነው። እስከዚህኛው አራት ክላስ ሆነ ማለት ነው። አሁን ከዚህ እስከዚህ ድረስ ከምደረድሩ፣ ከዚህ እስከዚህ ጋር እንትን በምደረድሩ ሳል ልብሶቻችሁን በቀላሉ ልብስ መዛችሁ ለማውጣት ይሆናል ማለት ነው። እስከዚህ ሲሆን ግን ናድም ሊል ይችላል። እንደዚህ ልብሱ እንደገና ማመቻቸትን የትም ማለት ማጣጠፍ ሊመጣ ነው ማለት ነው። እዚህ ጋር ክፍልፋዮቹ በዛ ባሉ ቁጥር ልብሶቻችሁን ለመምረጥ ያመቻል ማለት ነው። ከዚህ ጋር ብድግት አረጉና እንደዚህ ልብሶቻችሁን ታወጣላችሁ ማለት ነው። በዚህኛውም በኩል እንደዚ ነው። ውድ ተመልካቾች፣ ስላይደር የተገጠመለት መሳቢያ አለ። ፓርቲሽኑ እንደዚህ ነው። ክፍልፋዩ ካልወደዳችሁት፣ በዛ ካላችሁ እንቀንሰዋለን፣ አነሰ ካላችሁ ደግሞ እንጨምራለን። በትእዛዛችሁ መሰረት ነው የምንሰራው። የኮምፎርት ማስቀመጫ ያለው ነው ይሄው እንግዲህ አንዳንድ የማትጠቀሙባቸውን ብዙ ጊዜ ማትጠቀሙትን እንትን ማለት ትችላላችሁ። ከላይ ማስቀመጫ ነው ማለት ነው። ቁምሳጥኑ ይህን ይመስላል ማለት ነው። ውድ ተመልካቾቼ፣ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። አሁን ወደ ዋጋው ማለት ነው። እንግዲህ ዋጋ ስንናገር ያው የስራችንንም ጥራት ድካማችንንም እንትን ብለን ነው አነጻጽረን ነው ማለት ነው። ውድ ተመልካቾቼ እና ያው እስኪ እንየው ይሄ ቁም ሳጥን እንግዲህ አሁን ላይ ሁለት ሜትር ከሀያ ነው። ይሄ ሜትሩ ሁለት ሜትር ከሀያ ነው። ሁለት ሜትር ሲሆን ዋጋው ይቀንሳል። ሜትር ከሰማንያ ሲሆን ዋጋው ይቀንሳል። ሶስት ሜትር ሲሆን ደግሞ ይጨምራል ማለት ነው። ይሄ ግን ሁለት ሜትር ከሀያ ነው። ውድ ተመልካቾች ይሄ ሁለት ሜትር ከሀያ ነው። ቁመቱ ደግሞ ሁለት ሜትር ከሀምሳ ወይም ሁለት ሜትር ከአርባ አምስት አካባቢ ነው የሚሰራው ማለት ነው። የኮምፎርቱ ማስቀመጫ ሲባል ማለት ነው። እና የዚህ ቁም ሳጥን ዋጋ አሁን ላይ አርባ ሶስት ሺህ ብር ነው ውድ ተመልካቾች፣ አርባ ሶስት ሺህ ብር ነው በሁለት ሜትር ከሀያ የኮምፎርት ማስቀመጫ ያለው ሲሆን፣ በዚህ አሰራር ጽድት አድርገን ሰርተናል ማለት ነው። ስራው ላይ ሐሳብ አስተያየት ካላችሁ ሐሳባችሁን ስጡኝ። ይሄ አርባ ሶስት ሺህ ብር ነው ማለት ነው ውድ ተመልካቾች። ይሄ ደግሞ ሜትር ከሀያ ነው ውድ ተመልካቾች። ይሄ መዋቢያ ሜትር ከሀያ ነው ትንሽ ገዘፍ ያለ ነው ማለት ነው እንደምታዩት። ያው የዚህ መዋቢያ ዋጋ አሁን ላይ ሀያ ሺህ ብር ነው ማለት ነው ውድ ተመልካቾች፣ የዚህ መዋቢያ ዋጋ አሁን ላይ ሀያ ሺህ ብር ነው። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ ማለት ነው። ውድ ተመልካቾቼ እዚህ ጋር ደግሞ ይሄ ሜትር ከ50 አልጋ በዚህ አሰራር ከነመብራቱ ሲሆን በዚህ አሰራር ማለት ነው 45 ሺህ ብር ነው። ውድ ተመልካቾቼ ከነመብራቱ ሲሆን ከመብራቱ ውጪ ደግሞ 41 ሺህ ብር ነው የዚህ አልጋ ዋጋ ማለት ነው። ከመብራቱ ውጪ ይሄ ሶኬት ምናምን መብራት ሳይኖር 41 ሺህ ብር ነው፣ ከነመብራቱ ሲሆን ደግሞ 45 ሺህ ብር ነው ማለት ነው። ለዚህም አልጋ ዋጋው በዛ አነሰ የሚለውን ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው ውድ ተመልካቾቼ፣ አመሰግናለሁ። በዚህ ጋር ደግሞ ይሄ ቲቪ ስታንድ አለ ሜትር ከሰማንያ ነው ውድ ተመልካቾች፣ ወደዚህ ይሄ ሜትር ከሰማንያ ነው ለዚህ ጽድት አድርገን ሰርተን የዚህን ቲቪ ስታንድ ደግሞ ዋጋ ያወጣንለት ስንት ነው? 20 ሺህ ብር በሜትር ከሰማንያ ሲሆን በዚህ አሰራር 20 ሺህ ብር ነው ማለት ነው ውድ ተመልካቾች። እሺ ይሄ ኮርነር ብፌ ደግሞ በዚህ አሰራር ሰፋ ያለ ነው ጠበብም ያላለ ውድ ተመልካቾች ዋናው ሳይዝም ነው ማለት ነው። ጥራት ብቻ ሳይሆን ሳይዙም ራሱ ይወስነዋል ማለት ነው። ይሄ ደግሞ ሰፋ ያለ ኮርነር ቡፌ ነው ማለት ነው። የዚህ ዋጋ አሁን ላይ 25 ሺህ ብር ነው ውድ ተመልካቾች፣ የዚህ ኮርነር ቡፌ ዋጋ 25 ሺህ ብር ነው። በዚህ አሰራር እንግዲህ እንደምታዩት ጽድት አድርገን ነው የሰራ ነው ውድ ተመልካቾቼ። እዚህ ጋር ደግሞ ይሄ ይሄ ጫማ ማስቀመጫ ያው አስረድቻችኋለሁ። ስለዚህ ጫማ ማስቀመጫ ያው የዚህ ጫማ ማስቀመጫ ዋጋ ደግሞ አሁን ላይ 15000 ብር ነው። በዚህ ሳይዝ ማለት ነው። እንግዲህ ቁመቱ ሜትር ከሰባ ነው። ጎኑ ደግሞ ያው እህታችን ያዘዘችን ሜትር ከስልሳ ነበር፣ ሜትር ከሰባ አድርገንላታል። የዚህ ሜትር ከሰባ ቁም ሳጥን ቁመቱ ጫማ ማስቀመጫ ቁመቱ ሜትር ከሰባ ነው። ጎኑ ደግሞ 65 ሳንቲም አካባቢ ነው ማለት ነው። በዚህ ዲዛይን ማለት በዚህ ሜትር ሁኔታ ማለት ነው 15000 ብር ነው ማለት ነው። ተመልካቾች እንግዲህ ስራችን ይሄን ይመስላል። እራት ባለው ሁኔታ ሰርተናል፣ ደክመንበታል ማለት ነው። ወላሂ እንደምታስቡት አይደለም። ያው እንደዚህ ቶቶሎ ብዬ መታመት አድርጌ የምሰጣችሁ አይደለም። በባለፈው ቪዲዮው ይሄም ገልጬላችኋለሁ ማለት ነው፣ ለሚገባችሁ ማለት ነው። ጥርት አድርጌ ያው እናንተ አያችሁ አላያችሁ ብዬ እንትን የምለው ነገር አይደለም። ጽድት አድርጌ ሰርቻለሁ፣ በቻልኩት ሞክሬያለሁ። ስራው ላይ ስሰት ካለ ሀሳብ አስተያየታችሁን በኮሜንት አስቀምጥልኝ ማለት ነው። እዚህ ተመልካቾቼ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ የተሻለ ነገር ይዤ እመጣለሁ። አሁን የዛሬው ወደ ሀራ ነው ደሴም የማደርሰዋለህ፣ ሀርቡም የማደርሰዋለህ፣ ሀይቅ ዙሪያ ማደርሰዋለ፣ እንዲሁ ያው ወደ ቡታጅራ ማደርሰዋለ። ገባ ገባ ብላችሁ ማዘዝ የምትፈልጉ ሰዎች ማዘዝ ትችላላችሁ ማለት ነው። ውድ ተመልካቾቼ አብሮ ይጫንላችኋል ማለት ነው። ያው በእርግጥ የነሱ ደርሷል ወደ ቡታጅራ ማደር ስላለች ያው ሊጀመር ነው። አሁን ቶሎ ጀምሬ ያው ቶሎ መጠናጠጥ ያለበት ጊዜ ትንሽ ረዘም ስላለ ማለት ነው እና ወደዛ የምታዙ ሰዎች ካላችሁ ማዘዝ ትችላላችሁ። ወደ ቡታጅራ፣ ወደ አዲስ አበባ፣ ሁሉም የኢትዮጵያ ከተሞች ላይ በገጠርም በከተማም ሰርተን እናደርሳለን። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ